ይህ እነኚህ ሰዎች ሚዲያ እንዲዘጋ ስለመጠየቅ ግልጽ የሆነና አደባባይ ላይ ወንጀል እየፈጸሙ ስለሆነ ማለት ነው። የአምለሰት ብቃት ከአእምሮ በላይ ነው ማለት ማንም አቨሬጅ አይ ኪዩ ያለው ሰው መረዳት አይችልም። ከኢንተርቪው እኮ አልፋ ሚረርድ ላይ እኮ ነው የገባችው፣ አፍሮ እንዲያንገቱን በሚል ነዋ። እኔ በሕይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራ። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት እንዴት አላችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮች እንመለከታለን፣ ሪያክት እያደረግንባቸው አብረን እንቆያለን። በጣም መነጋገሪያ የሆኑ ቪዲዮች አሉ፣ እነሱ ላይ ሀሳብ አስተያየቶቻችን እንሰጣለን። የሚያዝናኑ አሉ። መነጋገሪያ የሆኑ ጉዳዮች አሉ፣ እነሱ ላይ ሀሳቦቻችን እየሰጠን አብረን እንቆያለን። ነገር ግን ነገር ግን ነገር ግን ሁላችሁም ሁላችሁም ሀሳቦቻችሁን ስትሰጡ ተሳዳቢ አትሁኑ እንጂ እኮ ሀሳብም በሀሳብ እኮ በተለይ የዱና አድናቂዎች በቃ ስድብ ብቻ ዛሬ የሚሆን ነገር አነሳሉ። በሰሜን በምስራቅ በምዕራብ በተለያዩ አቅጣጫ በተለያዩ ምክንያቶች ለሚራቡ ለሚገደሉ ወገኖቻችን ዛሬም ሰላምን ተመኝተን እንጀምራለን። እንደ ሁልጊዜውም ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም በፍጹም እንዳትረሱ። እስከ መጨረሻ ድረስ የትም እንዳትሄዱ። የቴዲ እና የሴፍ ወይ ደግሞ አምለስትና ሴፍ ውጻ ምንድን ነው? አንዳንድ ጭምጭምታዎች አሉ በውስጥ አዋቂዎች የደረሰን መረጃ ያለ ሾክላችኋለሁ። እስከ መጨረሻ ድረስ ከታሉ ያገኘውን ሁሉ ድረስ ተጠጣ በቆ አገዝችልሽ መጡሽ። አንተ ደሞ እስከዛ አይ ሻጭ ታታለ ታውቂያለሽ። እኔ ላንቺ ያለኝ ፍቅር ይጎልኛል ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅስ አይበለውና፣ አንቺም ቡዳቢ በላሽ መቶ አመት ይጠግባል ማር አይለስም ለመቶ አመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ! ኦ ማይ ጋድ በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላፋሪዚያ ላቧ ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተ ማን ለኔ እኮ ጓደኛ ሚስት ነኝ፣ አውቃለሁ። ግን ፍቅርሽ እንደ ጥቅምት ብርድ ልቋቋሙ አልቻልኩም። ደግሞ ከዚህ ደሃ ባለሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት ከተገናኛቸው ሶስት ወራችሁ አይደል? ጫማውን

ስራ አጥቼ ምናምን አይደለም። ይሄ ድሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራትት እንጂ እንዲህ ውሃ እስኪጠማሽ ድረስ በእግልሽ ሲያዞርሽ እኮ ካንቺ ኩ ለመጠማት ነው አብሬሽ አለው። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ለአንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቂ ናሽ። በቃ ቀፈኝ። እሺ አልሽ። አረ በለው አው። ግን እሱን ሰበብ ፈጥሬ ምን ላይ ታለቀ። መጣ መጣ እና አልሽ። አይ መሄድ አለብኝ። ምን ነው እናቴ ይደውላልኝ። አይ በቃ ልሄድ እንጂ ሚሽን አኮምፕሊሽድ እስኪ ሰምተህ ብራዘርዬ፣ ነፃ ሆነሻል ነው ምስ ገላገልክ። ምን ያረክልህ ነው? አንቺ ላይ እኮ ድራማት ኧረ ተው ተው። ወንዶች በሩ እንዴ! አሰራሩ ፕሮሞሽን ለቅቆ ነበረ

ወንድሜ ጋር ቤት የት ነው? ራሱ ጋር ነው። የት ነው ራሱ? የት ሰፈር? ከልጆቹ ጋር ነው። ሰፈር የለውም። ሰፈሩን አትነግረኝም? የት ነው የሚኖረው? ኮንዶሚኒየም ሸጦ አሁን ነው የግል ቤት የገዛው እኮ። የግል ቤቱ የት ነው? የት ነው የገዛው? ውልና ማስረጃ ነው ወንድም። ያንተ ትቀልዳለ። ጥሩ ጎረቤት አለኝ። አንተ እየቀለድክ ነው። ቪዲዮ ሆኖ ግን፣ ነገ ሲአር ሰቨን አሜሪካን ሄዶ ነበር። አቀባበል ከሳውዲ አረቢያው ንጉሥ ጋር ልዩ ነበረ። በኛ እኛ ሀገር እንደዚህ አይነት አቀባበል ይደረግለታል ብላችሁ የምታስቡት ሴሌብሪቲ ወይ ደግሞ አክትረስ ወይ እግር ኳስ ተጫዋች፣ እሱን እንኳ ተው። ዶናልድ ትራምፕ በስልጣን ዘመኑ ማለት ነው። እንደዚህ አይነት አቀባበል ለማንም እንግዳ አድርጎ አያውቅም። ለሁለቱ ንጉሶች ያደረገው አቀባበል እንግዲህ በዚህ ሰዓት በዓለም ዙሪያ እጅግ በጣም መነጋገሪያ እንደሆነ እየተመለከትን እንገኛለን። የሳውዲ አረቢያው ንጉስ እንዲሁም ደግሞ የእግር ኳሱ ንጉስ ክርስቲያኖ ሮናልዶን የተቀበሉበት አቀባበሉ እንግዲህ በርካቶችን እያነጋገረ ነው የሚገኘው። በአሜሪካ ታሪክ ሊባል ይችላል። በተለያየ ጊዜ እንደዚ አይነት አቀባበሎች ተደርገው እያቃሉ፣ ነገር ግን በዶናልድ ትራምፕ የስልጣን ዘመን ግን እንደዚ አይነት አቀባበል የተደረገለት እንግዳ አልነበረም። በተለይም ደግሞ በርካቶች ሲያነጋግር የነበረው ከፍተኛ የሆነ አቀባበል የተደረገው ለሳውዲ አረቢያው ንጉስ እንደሆነ እየተነገረ ነበር። ነገር ግን ሁሉም ሰው ትኩረቱ የነበረው ክርስቲያን ሮናልዶ ላይ ነበረ። በተለይም ደግሞ በአለማችን ላይ የሚገኙ ትልልቅ ባለሀብቶች እንዲሁም ባለስልጣናት፣ በተለይም ደግሞ የፊፋውን ፕሬዚዳንት ጨምሮ ማለት ነው ለክርስቲያን ሮናልዶ የነበራቸው አቀባበል እንዲሁም ደግሞ በጣም ብሶ ሲያዩ የነበረው ክርስቲያን ሮናልዶ ነው። በምሽቱ ላይም እንግዲህ ከፍተኛ የሆነ ትኩረትን ስቦ የነበረው ክርስቲያን ሮናልዶ እንደነበርም እንግዲህ ተመልክቻለሁ ማለት ነው። ከስድስት ዓመት በላይ ሻክሮ የነበረው ግንኙነታቸውም እንግዲህ በዚህ ሰዓት ጥሩ እየሆነ ይመስላል። ምክንያቱ ደግሞ እንደሚታወቀው በ2018 ጀማል ካሾጊ በቱርክ ኢስታንቡል ከተገደለ በኋላ ማለት ነው፣ አሜሪካና ሳውዲ አረቢያ በፖለቲካ ሽኩቻ ውስጥ እንደነበሩ የሚታወቅ ነው። እጅግ በጣም የሚገርም እንዲሁም ደግሞ በአለማችን ላይ በርካታ ትልልቅ የሚባሉ ሰዎች የተገኙበትና ትኩረትን የሳበ አቀባበል ነበር። በድጋሚ በሌላ ቪዲዮ በአዳዲስ መረጃዎችን መልሳለሁ። ፕላስ ምልክቷን ተጭናችሁ ቤተሰቡ ነው። መልካም ቀን። እሺ ቲክቶክ ስትጀምር የሰፈር ሮጌቶች ፈርታችሁ ያልጀመራችሁ ጀምሩ። በነገራችን ላይ ሰፈር ሰዎችን እስቲ ምን አሉ ደግሞ ቲክቶክ ነው ምናምን ጀምራ እንዲ ፔመስ ሆነች አሉ። አዎ፣ ልጅና ፔምሳ አያለች እና ጎበዝ፣ በርቺ በርቺ ቀቂ ተልቶሎ ቪዲዮ ከዛ በኋላ መስታወቂያ ምናምን ሰርተሽ

አይሰሙ አይሰሙም ብትሉ እንደዚህ ብትሉ የሰፈር ልጆች አይሰሙም። በቃ እንዴ ማውረግረግ ካለባቸ አላይሉም። ነገር ግን ያው ለጥሩ ነገር ካዋል ወይ ደግሞ ጥሩ ነገር ለሰው ካሳየን ጥሩ ነው። በቃ ምንም መልካም ማድረግ መልካም ነው ብሏል አንዱ። አንድ ፍናንም አገባች ሸበላውን መርጣ፣ ሽማግሌም ላከ ከቤቷ ሊያስወጣ፣ የሚወዳት ሁሉ ዋደረ እየጠጣ ከእነሱ መካከል አንዱ አንተነህ እሺ ነፃነት ወርቅነህ ለጠየቃቸው ጥያቄ እነዚህ ሕፃናት የመለሱትን መልስ እስኪ አንድ አዳምጡ። እኔ በጣም ስላዘንኩበት። ሽሜሮ እርስዎ ወደፊት መሆን የማትፈልጊው ምንድን ነው? አስተማሪ አስተማሪ መሆን የማትፈልጊው ነገር መምህር መሆን አትፈልጊ? እንግዲህ እንደሰማችሁት ነው። ለወደፊት መሆን የማትፈልጉት ነገር ምንድን ነው ብሎ ሲጠይቃቸው ሕፃናቱ የመለሱት ምን ብለው ነው? መምህር ወይንም አስተማሪ መሆን አንፈልግም አሉ። የሕፃናቱን መልስ እንዲሁ ከላይ ከላይ ሳይሆን ጠለቅ ብለን ካየን እጅግ በጣም የሚያሳዝን መልስ ነው። በመጀመሪያ የመምህርነት ሞያ በራሱ ምን አይነት ክብር አለው? ይሄ ጥቅማ ጥቅሙን ምናምን ተውና በራሱ ሞያው በራሱ ማለት ነው ከሚሰጠው አገልግሎት አንፃር ምን አይነት ክብር አለው የሚለውን እንመልከት። መምህር የሚቀርጸው የሰውን ልጅ ነው። ነገ ሀገርን የሚረከብ ሀገርን ነው የሚቀርጸው። ዛሬ ጠቅላይ ሚኒስትር ሆነው ሀገር የሚመሩ ዛሬ ዶክተር ሆነው ሰውን የሚያክሙ ዛሬ ኢንጂነር ሆነው ፎቅ የሚሰሩ ከተማ የሚገነቡ ዛሬ ጠበቃና ዳኛ ሆነው የሚፈርዱ ለህግ የሚሟገቱ ብቻ እነዚህና መሰሎቻቸው ከራሳቸው አልፈው እንደ ሀገር ተጽዕኖ እንዲፈጥሩ ትልቁ ምክንያት መምህር ነው። ለዛሬ ጠቅላይ ሚኒስትርነታቸው፣ ለዛሬ ዶክተርነታቸው፣ ለዛሬ ኢንጂነርነታቸው ትልቁ መሰረት ትላንትና ሃሁ ብሎ ኤቢሲዲ ብሎ አንድ ሁለት ሶስት ብሎ ፊደል ያስቆጠራቸው ያ መምህር ነው። ስለዚህ የመምህርነት ሙያ የተከበረ ነው፣ ጥያቄ የሌለው ነው። እጅግ በጣም የተከበረ ሞያ ነው። ታዲያ በዚህ ልክ ምንም ማያውቁ ሕፃናት ሳይቀር መሆን አንፈልግም ብለው በዚህ ልክ እንዲንቁት ያደረገው ነገር ምንድነው ካላችሁ እንደ ሀገር መምህር ከሚያበረክተው አስተዋጽኦ አንጻር ክብሩን በማይመጥን መልኩ የሚሰጠው የወረደ ክብር ነው። በዚህ ልክ ሕፃናት እንኳን መሆን አንፈልግም ብለው እስኪናገሩ ድረስ ያደረሰው። እስቲ በእናንተ አስተሳሰብ ለሀገር ከሚያበረክተው አስተዋጽኦ አንጻር የሚገባውን ክብር አላገኘም ብላችሁ የምታስቡት ሞያ ምን አይነት ሞያ ነው? ኮሜንት ላይ አስቀምጡ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አዎ የልጆቹ ጥፋት ሳይሆን አንዳንድ ጊዜ ለሙያ የምንሰጠው ክብር ነው ለዚህ ነገር እንትን የሚያደርገን ብዬ አስባለሁ። ከዛ ውጪ ሁሉንም ማህበረሰብ የሚፈጥር መምህር ነው። እውነት ለመናገር እንደ መምህር የለም። እውነት ለመናገር እኔ ለመምህር በጣም ክብር አለኝ። ነገር ግን በቃ መወደስ ባለባቸው ልክ አልተወደሱ ነው እንጂ ያው ይህ እነኚህ ሰዎች ሚዲያ እንዲዘጋ ስለመጠየቅ ግልጽ የሆነ እና አደባባይ ላይ ግርማቸው ሶፎንያስ እና አሉላን ነው የምትለው። እሺ ባላችሁ ተበቃኒ ይጋመረች ለንግርኩ እንግዲህ እነኚህ ሰዎች ባለፈው ሰማንያ ፐርሰንት የሚሆኑ ሴት እግር ኳስ ተጫዋቾች ግብረሰዶም ናቸው በማለት በፍርድ ቤት ጥፋተኛ ያልተባሉትን ሴት ተጫዋቾችን እና ቤተሰቦቻቸውን የሚያሸማቅቅ እጅግ በጣም የሚያሳዝን ዜና ሲናገሩ ነበረ። እንግዲህ ምንድን ነው፣ በፍርድ ቤት ጥፋተኛ የተባለ ሰው ራሱ ተፈርዶበት ማለት ነው። ጥፋተኛ የተባለ ሰው ራሱ በዚህ ልክ በአደባባይ ላይ ስሙ እንደዚህ እንዲጠለጠል ህጋችን አይፈቅድም። የሚያጠለጥል ሰውም ደግሞ በወንጀል ይጠየቃል። አሁን ደግሞ ከሱ አልፎ ደግሞ አሁንም ዝም ስለተባሉ ዝም አልተባሉም። በዚህ ጉዳይ የሚመለከታቸው አካላት ወደ ጉዳዩ ወደ ህግ እየወሰዱት ነው እየወሰድነው ነው። ነገር ግን አሁን ደግሞ ባዕድ እምነት እና ወደ ራቁታቸውን ፎቶ እናሳያለን ቀለበት እናሳያለን እያሉ በዚህ ልክ አንደኛ ማንም ሰው የፈለገውን እምነት የማምለክ የማመን ሕገ መንግስታዊ መብት ያላቸው፣ ሁለተኛ ደግሞ የአንድ ሰው ራቁት ፎቶ አወጣለሁኝ እንደዚህ ያጋልጣል ብሎ ማስፈራራትም ወንጀል ነው። እነኚህ ሰዎች ተደጋጋሚ የሆነ ወንጀልን እየሰሩ ስለሆነ በሴት ልጆቻችን ላይ ሴት ልጅ የሌለው የለም ጥፋተኛ ሊሆኑ ይችላሉ፣ እነኛ ሰዎች። ነገር ግን ጥፋተኛ እንኳን ቢሆኑና ፍርድ ቤት ጥፋተኝነት ውሳኔ ቢወስንባቸው እንኳን በዚህ ልክ አይደለም፣ ህዝብ ፊት፣ ማህበረሰብ ፊት እንደዚህ እንዲሸማቀቁ የሚደረገው። ሁሉም ነገር ስርአት አለው፣ ህግ አለው። ሀገሪቷ በህግ ነው የምትመራው። ህግ የሚያውቅ መንግስት ነው ያለው። ስለዚህ እነኚህ ሰዎች ህግን በአደባባይ በህዝብ ፊት እያፈረሱ ስለሆነ ሚዲያቸው እንዲዘጋና አግባብ የሆነ ክትትል አፋጣኝ ክትትልና ውጤት እንዲሰጣቸው ነው የምንጠይቀው። እየተረባረብን ነው። አመሰግናል። አንዳንድ ሰው ከሰፈር የዘለለ መረጃ የለውም። የእውነትም በድፍረት የምናገርበት ልጅ ሴት ሆነ እርስዎ አሁን ንስሀ ቢገቡ የንስሀ ዕድሜዎት እኮ ሄደዋል። ወደ ቁርባን ቢመለሱ ይሻላል እንጂ የሰው ሚዲያ ማዘጋ። በነገራችን ላይ አንዳንድ ሰው ቁማር ሲጫወት ገንዘብ አስይዞ፣ ሚስቱን አስይዞ ደግሞ ከፍ ሲል ይጫወታል ሰው ነብሱን አስይዞ ቁማር ይጫወታል። እነ ግርማቸው፣ ሶፎንያስ እና አሉላ እንዲሁም ደግሞ ምን ያህል ጌታቸው ቁማር ያሳዙት ነፍሳቸውን ነው ቁማር አስይዞ ይህንን መረጃ ያወጡትና ይሄ በህገ መንግስት የተፈቀደ ነው ምናምን ብለሽ የምትይው ኧረ በስመ አብ ወልድ ይቅር በልሽ ንሳ ግቢ። በጣም በጣም ክብር ይገባቸዋል። እና ከዚህ ቀደም ብዙ ማለሙያዎች እና ብዙ ጋዜጠኞች ደብቆት ወይ ደግሞ ያንን መረጃ ይዞት እንደ ማስፈራሪያ ሴቶቹን እያሳዩ ለሌሎች አላማዎች ሲጠቀሙበት የነበሩትን ጉዳይ እነሱ ግን ነፍሳቸውን፣ ህይወታቸውን ቤተሰቦቻቸውንም ጭምር ቁማር አስይዞ ወንድማ ተከማቾቹ ሶፊ ባለትዳር ትዳር ነው፣ ቤተሰቡንም ጭምር ምን ብለን ሰውን ብናስረዳ እንደሚቻል አላውቅም። እንደዚህ አይነት ነገሮች ላይ ሁላችንም የፈለገ የፈለገ ብንራራቅ እንደዚህ አይነት ነገሮች ላይ መተባበርና አንድ መሆን ያለምን እኛ እኛም ምንኖረው ኢትዮጵያ ውስጥ ስለሆነ ማለት ነው። አሁን የእግር ኳስ ፌዴሬሽን መመሪያ ሰጥቷል። ሰዎቹ ወይ ደግሞ በዚህ አይነት ጉዳይ ውስጥ ያሉ ሴቶች እንዲከሰሱ ብሎ ግን እነዚህን ጋዜጠኞችን አለማመስገን የሆነ ሃይማኖት እንደኔ አያስፈልገኝም፣ ሃይማኖት የሰውን አይምሮ ኮንትሮል ለማድረግ ብቻ የተፈጠረው ነው እንጂ አስፈላጊ አይደለም የሚሉ ሰዎች ብቻ ናቸው፣ እነዚህን ጋዜጠኞች የማያመሰግን ብዬ አስባለሁ። ክብር ለሚገባው ክብር፣ ስራቸው፣ ህይወታቸው አደጋ ላይ ጥለው እንግዲህ እውነታውን ለህዝብ በማሳወቃቸው ትልቅ ምስጋና ይገባቸዋል ሲሉ ለሲዲ ስፖርት ዘጋጆች እጅግ በርካቶች ምስጋናቸውን እያቀረቡ በጣም ይገባቸዋል። ለከፈሉት መስዋዕትነትና እንዲሁም ደግሞ ላሳዩት ጀግንነት ሁላችሁም እናመሰግናለን በሏቸውም። ጋዜጠኛ ግርማቸው እንየው፣ ሶፎኒያስ እንየውና እንዲሁም ደግሞ አሉላ ፍሬው፣ እንግዲህ እነዚህ ሶስቱ ጋዜጠኞች ለሙያዊ ስነ ምግባር ታማኝ በመሆን ጉዳዩን በድፍረትና በጽናት ለህዝብ ይፋ በማድረግ እንግዲህ ትልቁን መስዋዕትነት ከፍለዋል። በዚህ ስራቸው በሺዎች የሚቆጠሩ ወጣት ሴቶች ህይወት ከመጥፋት የታደጉ በመሆኑ የሚሰጣቸው ምስጋና እጅግ ከቃል በላይ ነው። ሰገጤ የሚለው አባባል ምንድን ነው? ይህን መጠየቅሽ ራፊ ያስቃል። እሺ ምን የከተማ ልጅ አደለሽ? እንደ ሰገጤነትን አታርፊው እ አዶና መጥቶ ሰገጤነትን ያስተምርሽ። አልቅበት ሰገጤነትን አዶና እያስተምርሽ። ወይኔ ቄዶ ተበላ። ወይኔ በላቸው። ወይኔ በላቸው ወይ በላቸው። የንጉሱ የቴዲ ሚስት እሰግጣለሁ ፈምሳለሁ ካለች ትግራይ ያለች የሀጎስ ሚስት፣ ጎጃም ያለ የአንደርጋቸው ሚስት እና ሌላ ደቻሳ ሚስት ምንድነው የሚማሩት? በነገራችን ላይ እንደ ሀገር ቴዲ ከፍ አድርገነዋል እንደ ባንዲራ። ነገር ግን በሚስቱ በኩል ነገሮች ልክ አይደሉም። ይህም ጉዳይ እስቲ ጀማው ኮሜንት ላይ ተወያዩበት። የአምነሰረት ጉዳይ ምንጎረት እየሄደ ነው። አንዳንድ ኢንተርቪውዎች እያየን ነው። ልክ አይደሉም አቀይቋ አኮና አሁን ደግሞ ዛሬ አዱናይን ታምጣ ችግር የለውም። ግን ይሄ እንደ ሀገር እንደ ድብ እንሰግጥ የሚለው ቋንቋ በሷፍ ሲነገር አዝኛለሁ እኔ። ይሄ የፖለቲካ ኪሳራ እንደሚባለው እንደ ንጉስ የማህበረሰብ ኪሳራ እንዳይደርስብን ነው የምፈራው። እስቲ ኮፒሊንግ ይችላል አርጉ አሳባችሁን ኮሜንት ላይ እስቲ የአምለሰትን እና የዚ አዱናይን ኢንተርቪው ነያቸዋለሁና የአምለሰት ብቃት ከአእምሮ በላይ ነው ማለት ነው ማንም ይሄ አቨሬጅ አይኪው ያለው ሰው መረዳት አይችልም። ጎበዝ ነች ነው። ከኢንተርቪው ኳልፋ ሚረር ቪው ላይ እኮ ነው የገባችው። ሚረር ቪው ልጁ የሚለውን ነገር እኮ ኤኮ ነበር ስታደርገው ኤኮ ሪፍሌክት ማዛብሩ አሁን ትችላለች ይባላል ከምለት አንጻር እና በዚህ አይነት ቴዳ ቢጠጣ አይገርመኝም እኔ እንደውም አጣጣዋለሁ። ቴዳን መች ሻራዳ አንድ ደግሞ ያለኝ ጥያቄ ሰይሁ ፋንታውን ይህን ልጅ ምናምን የሽልጥልጡ ልጅ ስላላቀረበ ዘረኛ፣ አምለሰት ደግሞ በአገልግል ስለተቀበለችው መልካም እረኛ መሆኑ ነው። ምን አይነት ግን ልጅ ነው ይሄ? ኢትዮጵያ በፖርና አዲክሽን በአለም ሁለተኛ ነ ይችላል እንዴ? ሰማኒያ ፐርሰንት እኮ የኢትዮጵያ ህዝብ ግብርና ላይ ነው ያለው። አንተ ምን አይነት አይኪውነ ያለ አንተ ኪው ነው እንጂ ያለ ኪው ነው እንጂ አይኪው የለው ቪው ነው እንጂ ቫሊው የለህም። ብዛት እንጂ ጥራት የለህም። ላችሁ አንዳንድ ጊዜ ሳብስሰጡ ሚዲያ ላይ ጸብ ወይ ደግሞ ጥላቻ ያላችሁ አይነት ነገር መስሎ በተለይ የአዶና አድናቂዎች በጣም ተሳዳቢ ናቸው። በድፍረት እናገራሉ። በጣም የሚወዱ ሰዎች የሚገራርሙ ስድብ ነው የሚሳደቡት። ኮመንቶች ስር ሂዳችሁ ለምንድን ነው እንደዚህ አይነት ተሳዳቢ ሊፈጠር ይቻላል? ትርጉሙ ይገባቸዋል። ግን ሀሳብን በሀሳብ መሞገት ቢቻል፣ ትክክለኛ ነገር ማውራትና መግባባት ይቻላል። እኔም የሰራኋቸው ቪዲዮዎች ላይ ስድቦች አሉ። እኔ ጉዳይ አይደለም ስል ምንም አያደርግኝም ግን ነገር ጋሁን ለብሶ ላ በቃ የማስተር ስጋውኑ ለብሶ ጀቅ አድርጎ ምናምን የሚሳደበ ህዝብ ነው ያለው በጣም ሰምቼ በማላውቀው ስለ ስድብ አዶነ ጎበዝ ልጅ ነው እየሰራ ነው ግን አንዳንዴ አንዳንድ ቃላቶች አጠቃቀምን እንወቅ እንደዚህ እናድርግ ምናምን ብለን ሜዲያ ላይ ትንሽ ያሳብ እንደ ማህበረሰብ ሁለት ሰውም አንድ ሰውም ከሰማን ጥሩ ነገር ለማስተላለፍ ስንሞክር ግን አንዳንድ ሰው በጣም የአዶነ አድናቂዎች በጣም ይደብራቸዋል በጣም ነው የሚሳደቡ ተሳዳቢ ሆኗል እንዳለና ይመቻቸውን ያሳብ አልሰጠ ውጤቱን አንድ ቀን ቀን ታያላችሁ። ልጅ ገፋፍቶ እየተለየ ያደረሱ እንደሆነ አንድ ቀን ያዩታል። ከዛ ውጭ የአምለሰትና ቴዲ የቴዲና የሴፎ መካከል ያለው ግንኙነት ብዙ ሰዎች የተለያየ መላግምት ይሰጣል። ግን ጸባቸውን በትክክል አውቃሉ የምትል ዲ ዲጄሊ ለሴፎ ለሚዲያ ሰው በሙሉ ቅርብ ነች። እና ዲጄሊ ያወራችሁ ነገር ግን ከባድ ሚስጥር ነው። አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢለዋ እኔ በህይወት እያለሁ ቴዲ አፍሮ ሴፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባ በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር ቴዲ አፍሮ ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበረ ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃ ቴዲ አፍሮ ብሎ ማውራት ጀመረው ከታረቁ በኋላ። አሁን ቴዲ አፍሮ እንችራ ማድረግ አይችል ቴዲ አፍሮሽ ያለው እሱ እናውቃለን። ስለዚህ ምንድነው ለማ እንድነው ጥያቄ የለውም። በቃ አደረገችው፣ ልክ ነው መሆን ነበረበት። ባይራን ነው የሆነችው። ባይራን ስክሮ ስናደርግ እነሱ ናቸው፣ ስክሮ ስናደርግ እነሱ ናቸው አይደለ? እንዲ ተናግር ያለው ሰይፉ። ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ እያረጀ እንዴ? በቃ ጫማ ሲለካከው የዛ ሰዓት ላይ ብሎ ስክሮፓፕ ብሎ ቭ አድርጎ ማምጣት። በምን ተጣሉ? ታቀሳስረኛለች አሁን ሪከርድ ታስደርገኝ በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሞሬ ተርተኝ ልንገራችሁ፣ አደለም በሚስቱስ ምናምን አይደለም በሱ ብቻ ደ እኔ እሱ ታሪክ አላውቅም። እኔ እንትናሩ ተቀሳስሩ እኔ እሱ ታሪክ አላውቅም። እኔ የማውቀው ልንገራቸው፣ ለምን ይዋሻል የሚል ፕሮግራም ነበር። እዛ ሰዓት ላይ የቴዲ አፍሮ ዘፈን እና የሆነ አንድ ሶዳኛ ዘፈን በእንጀራው ነው የመጣበት ደፍነት። ከዛ ይህን ነው የማውቀው። እንዴ ለረጅም ጊዜ ከሆነ ወልቃ እኔ ይሄ አላውቅም፣ ዳስ እኔ ማላውቀውን አላውቅም፣ አውቃለሁ ይሄኛውን አላወራም። እኔ በጣም ክብር አለኝ፣ ተናግሬዳለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነ እንዲህ እንደሰማችሁት ነው፣ የሰማነውን እንደወረደ ሰምታችኋል። ሌላ ነገር መጨመር አልፈልግም። ከዛ ውጪ አዶናይን ያቀረበችው በዚህ ምክንያት ነው ወይ ብሎ መደምደም ግን ያስር አደለም። አይመለከተንም። ግን አዶናይ መቅረብ ያለበት ሰው ነው። አዎ እንደ ማንኛውም ሰው መቅረብ አለበት። አምደሰት ጋር የቀረቡ ብዙ ሰዎች አሉ። የልበ ላይ የቀረቡ ብዙ ቲክታከሮች አሉ። ምናቃቸውና መድረክ አይመጥንም ብሎ ማለትም ደግሞ የሆነ ምቀኝነት ሊመስል ይችላል፣ ግን አንዳንድ ሀሳቦች ላይ ደግሞ ሀሳብ ማንሸራሸር ኛ ነው እንጂ ምቀኝነት አይደለም። ያዶና ያደራጊዎ ችግር ሁሉንም ሀሳቦች በምቀኝነትና በስድብ እንዲሁም ደግሞ በጥላቻ ደፍኖታል። ይሄ አዶና ይፈግጥሮ ህዝቡ ከወደደው ቲክቶክ ከምቀኛ እንቆይ ምን አናደደው? እሱ ብቻ አይደለም ይገርመኛ። አንዳንዴ አብይ ይፈግጥሮ ነቅሶ የለም እንዴ? አይደለም እንዴ? አይደለም እንዴ? ይዋሽው እንዴ?

ሳሜ ከዛ በኋላ ስለ ፈርስት ኪሳችን እያወራን ስንስቅ ብታይ እንዴት ደስ እንደሚል። የአንቺ ግን የፈርስት ኪሳሽ እንዴት ነበር? እስኪ ንገሪ። አንቺ እንዴት ነው ዝም ብትይው ያቺ ነገረኛ እናቶሽ ፊት ለፊት እንዴት ነው? እግዚአብሔር ይመስገን ነው የሚያንኮራፈው። እኔ እዚህ ስለ ወሲ ብዘፍናለሁ፣ አንቺ ተኝተሽ ታንኮራፊያለሽ። ወደ ቤት እኔ በበኩሌ በርና ደግሰው ነው ደግሰው ነው የኛ ገር ዘፋኞች እኮ በራሱ አይጠቀሙም። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። መረጃዎች እንዳገኛችሁበት እንደተዝናናችሁበት ተስፋ አድርጋለሁ። ቀጣይ በምርጥና በተሻለ ቪዲዮ ያገኛችኋለሁ። ላይክ አድርጉ። ሁለተኛ ቻናል ኮመንት ላይ ቼክ አድርጉት። ቀጣይ ያገኛችኋለሁ። ይመቻል።